ችግሩን ችግሬ ብሎ ቢከፋውም አዝኖ ነው የሚኖረው። አንተ አውቃለሁ ብዙ ነገሮችን ታግስ አልፋል ምናምን። ስለዚህ ብዙ ነገር ያሳለፈ ሰው ደግሞ እንደዚህ በቀላሉ ይሸነፋል ብዬ አላሰብም። ገባህ? ምንም ነገር የለም ሲሉ ምንም ነገር የለም ነው የምትለው። የተወሰነ ጊዜ በቃ እንትን ማለት አለብኝ። በቃ እዚያ ላይ ነበር

በጊዜያዊ ስሜት ተገፋፍቼ ተከፍቼ ብካለው ራስ ወዳድ ጥቅመኛ አድርጌክ በስሜታዊነት ለሰዎች አውርቼ ሊሆን ይችላል። ያ በጣም ያሳፍረኛል ሳስበው አሁን ሳቀቅ። ማንነትህ ሲገባኝ ውስጥክን ስረዳው እና ሳውቀው መልካም ጓደኛ ልክ እንደ ምሶሶ ነው። ከፍቶኛል ስትለው ከአንተ በላይ ይከፋል። የክፉ ቀን ጓደኛ ይነግ በህይወቴ አንተን በማወቄና የእኔ ጓደኛ በመሆንክ እጅግ በጣም ደስተኛ ነኝ። ግን እዛኛው ከሰዎች ታንኪዩ ሳይሆን ሳቁም ፈልገክ ያለምንም ጥቅም አብረከው የነበርከው ሰው ቀን ጠብቆ ቀን ሲበራለት ማመስገኑ ቀርቶ ሲያማክ መስማት ያማል። ምናልባት እኔን የሚያጣኝ እብድ ቤቱን አቃጥሎ አሁን በራለኝ እንዳለው ሰው ይሄ እንዳይሆንበት። ብዙ ጊዜ ዋጋ የከፈልክላቸው ሰዎች የሆነ ነገራቸው ሲስተካከል ጠብቀው ፈልገከው ነው። ዋጋ የከፈልክላቸው ሰዎች የሆነ ነገራቸው ሲስተካከል ጠብቀው ፈልገ ከው ነው። አስገድጄ አይደለም ለራስህ ጥቅም ነው ይሉካል። ያማል፣ ከባድ ህመም። ምናልባት ሰላም ውድ ነው። የተከበራችሁ የኢንዲ ሪላክስ ቤተሰቦች ሰዎች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። እንደምን አላችሁ እናንተ? ያው በኢንዲ ቤት ዛሬም በድጋሚ መጥተናል። ኢንዲ ግን ሰሞኑን አላቅም፣ በተለያዩ ምክንያቶች ና ቪዲዮ እየሰራ አይደለም፣ እንዲሁ እያወራ ነው። ከካሜራ ውጭ ግን መስራት እንዳልፈለገ ምናምን እየነገረን ነበር፣ እና ምክንያቱም እንደሆን አላወቅም። ግን ያው የጓደኝነታችንን በውስጥ ዘንብለን ለመጠያየቅ ምናምን እየሞከር ነው። እስኪ ከዛ በፊት ግን ሁላችሁም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወንድማችን እንዲነቃቃና ወደ ቪዲዮ መስራት ሙድ ውስጥ እንዲገባ ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ አበረታቱት። ከዛ በመቀጠል እንግዲህ ሰላም ሰላም ሰላም ትላችኋለች። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ እንደምታዩን ደህና ነን፣ እግዚአብሔር ይመስገን። እንዲ ሰሞኑን ቪዲዮ ከሰራ ቆይቷል እና በሱ አካውንት እንስራ ብለን ዛሬ ከጆሲ ጋር መተናል ማለት ነው። በጣም ደብሮታል። እንዲስ ስንደውልለት ምናምን ብዙ አያዋራንም ምናምን ሰሞኑን እና እስኪ ዛሬ እናነቃቃው ብለን በሱ ቤት መተናል ማለት ነው። ቤተሰቦች ሰብስክራይብ፣ ሼር፣ ላይክ እያደረጋቸው አበረታቱልን ወንድማችንን ማለት ነው እና ዛሬ ላይክ አሁን እዚህ ከመጣም በኋላ እናንተ ፊት ብዙ የምንጠይቀው ጥያቄዎች አሉ። ለምንድን የደበረ ምንድነው? ምክንያቱም ምናምን ሚለውን ከጠየቅነው በኋላ እኛ አላስፈጠር ነው። ስለዚህ ዛሬ ያው ስለደበረው ማንም ስለሌለ እዚህ አብሮት ከእሱ ጋር ምናምን አላደለ አደለ። በቃ ብቻ ያው ብቸኝነቱም እየተሰማ ይሁን ምን ይሁን አላውቅም። ልጁ እየነበረው ነው ምናምን። ያው እንዲህን እውነት ለመናገር እንዲህ ነው ብሎ ለመናገር እኔ የምሬን ነው የምላችሁ። ምክንያቱም በሱ ዙሪያ ያሉ ሰዎች ያውቁታል። የእውነቴን ነው የምነግራችሁ። በቃ አላደለ፣ የእኔ ይቅርብኝ ብሎ የእሱ ሳይሰራ ቢቀር ይሻላል። በተለይ እንደዚህ በቪዲዮ ዙሪያ ምናምን እግዚአብሔርን ነው የምላችሁ በቃ የኔ ነገ ይሆናል እያለ ነገ ነገ እያለ ማለት ሳይሰራው ብዙ ጊዜ የሚቆይበት ታይም አለ በቃ አይደለ በሱ ዙሪያ ላሉ ሰዎች ይጨነቃል ይሰራላቸዋል ያግዘናል በብዙ ነገር ለሁላችን የምሬ ነው የምላችሁ እና ግን አንዳንድ ጊዜ አለ አይደለ እኔ እንጃ ብቻ ግን እኔ ጥሩነቱን ያው መመስከር እፈልጋለሁ ምክንያቱም ጥሩ ልጅ እንደሆነ ከአራት አመት በላይ ከኔ ጋ አብረን ቆይተናል በጓደኝነት አለ አይደለ ለኔ ብቻ አይደለም ትናንት ላወቀውም ሰው ዛሬ ላወቀውም ሰው እሱ እኩል ነው። በቀላይ መስራት አለብኝ ብሎ ካሰበ ያ ሰው እንዲሰራ በጣም ብዙ ነገር ፑሽ ያደርጋል ይገፋፋልና ያው ኤኒ ሰላምም በቅርቡ አይተዋለች። እስኪ ደግሞ ከሷ አንደበት እኔ አሁን እንዲህ ነው ከማለቴ በፊት አንቺ እስኪ ስለ ኤንዲ ያለሽን አመለካከት፣ ምን አይነት ልጅ እንደሆነ መቼም እግዚአብሔርን ነው የምልሽ፣ እኔ እንደዚህ ነው ብዬ መናገር ሳልችል ብዙ የተረዳሽ ነገር አለ ስለ። እስኪ እነሱ ነገሮች እንድትናገሩ ይፈልጋሉ። ምን እኔ እንጂ እኔ ስለ እንዲህ መናገር የምር ይከብደኛል። እውነቱን ለመናገር እነዚህ ስለማቀው አብረን ጊዜ ስለምናሳልፍ ምናምን ሳይሆን እውነቴን ነው ቤተሰቦቼ ሰው አይቶ መረዳት ይችልበታል። ለሰው ከራሱ ቀድሞ ለሰው መስጠት ያውቅበታል። ለሰው ደስታ የሚጨነቅ ሰው ነውና፣ በዚች አጭር ጊዜ ውስጥ ከሱ ያየሁት ይሄንን ነው። በጣም መልካም ነው። አላቅም። ብቻ እኔ እንጃ። አንተም ታቋል፣ ረጅም አመት። እኔም በዚህ ትንሽ ጊዜ ውስጥ ካየሁት አንጻር ለእኔ ብሎ አያውቅም። በቃ ቪዲዮ ስራ አይ፣ እናንተ ዛሬ መስራት አለባችሁ ና፣ እንደዚህ እንደዚህ። ብቻ የምር ከጓደኛም በላይ ነው፣ ወንድማችን ነው እና እንደዚህ ደብሮት ስናይ ደግሞ በጣም ይደብረናል፣ ይከፋናል። የእሱ ሀዘን የኛም ሀዘን ነው። ምን እንደሆነ በግልጽ አልነገረንም ግን ደብሮታል ሰሞኑን። ቪዲዮ ላይ መጥቶም አያውቅም ምንም። እኔ እንጃ ብቻ ግን እስቲ ዛሬ እናስፈጥረዋለን እና ደውለንለት ምናምን። ብቻ ብዙ ነገር እንጠይቀዋለን የሆነውን ነገር አብረን ከቤተሰቦቻችን ጋር ሆነን እንፍታው ብለህ ነው ብቻ። ከዚህ ሙድ እንደምናወጣው ተስፋ እናደርጋለን። ትክክል ልክ ብለሻል። እና ያው እሷን ብለዋለች። በአጭር ጊዜ የተረዳችው ነገር ነው። ብቻ ግን አይደለ በቃ በጣም ጥሩ ልጅ ነው። በቻል ነው መጠን ሁላችንም ላይክ፣ ሽር፣ ሰብስክራይብ እያደረግን በቃላ በደምብ እንድናግዘው ምናምን እፈልጋለሁ። የምሬ ነው የምላችሁ ማርያምን። እኔ እንጃ ብቻ ያው እና ከካሜራ ጀርባ እኔ አሁን እኔ ቪዲዮ ስሰራ ሁሌም ከካሜራ ጀርባ አለ እሱ፣ የሚቀርጸኝ እሱ ነው ምናምን ገብቷችኋላ? ስለዚህ ለእኔ ብቻም አይደለም፣ ለብዙዎቻችን እንደዛ የሚያደርገው እሱ ነው። ስለዚህ አሁንም ቢሆን በድጋሚ ሁላችሁም ሰብስክራይብ አድርጉት። ስለዚህ አሁን እንደ ውልለትና ያው ቤት ተኝቻለሁ ደብሮኛል ነው ሊል የሚችለው እስኪ ዛሬ እንግዲህ ነቃበል ምናምን ብለን ቤት የምንችለውን ያክል አዘጋጅተ ምናምን ለመጥራት እናስባለን። እና ውድ ቤተሰቦቻችን ምን መሰላችሁ፣ አሁን ሶሻል ሚዲያ ላይ የሚወጣ አንድ ሰው አሁን ስለ እኔ የማታውቁት ነገር የለም። ሰላምም በቅርብ መታ ብዙ ነገር ታውቃላችሁ። ስለዚህ ሶሻል ሚዲያ የወጣ ሰው ማንነቱን ሁሉን ነገሩን ግልጽ አድርጎ ስለሆነ የሚያሳየው አሁን ኤንዲ እንደዚህ ሆኖ ደብሮኛል ምን ብሎ ቪዲዮ አልሰራም ብሎ ከሚዲያ ቢጠፋ መጠየቃችሁ አይቀርም። የት ሄደ? ጓደኛ አደላችሁ እንዴ? ለምንድነው ነው ሲጠፋ ዝም ያላችሁት? ምና ማለታችሁ አይቀርምና ያን ያን ነገር ዛሬ መቶ እዚህ ግልጽ እንዲያደርጉ ስለፈለግኩኝ ነው። ብቻ ሁሉንም ነገር እዚሁ መቶ ይነግረናል ብዬ አስባለሁኝ። እናንተ ፊት አፋጥጠዋሉ። ስለዚህ እስከ መጨረሻው ተከታተሉ። አሁን እንደውልለት እንደሚል እናያለን፣ ማለት ነው። አልወጣም ካለ ግን ይደብረኛል። በይ በቃ ኖርማል። አልወጣም። ሄሎ ኤን ዲ እንዴት ነህ? አለሁ። በእኔ ስልክሽ ደውላ አልታነሳም ቅድም እንዴት ነሽ? የት ነው? በእናትህ ዛሬ እኮ በቃ መቼም ሁሌ ምኝታ ምኝታ። ጾሙ እንዴት ነው ግን? የሆነ ቦታ ማለት የት ቦታ ቤት? ገና እዛው እኛ ቤት በር ላይ ነን። ወደ አንተ ቤት ልንመጣ ብዬ ግን ደውዬልህ ልንመጣ ብዬ ነው። አዎ ማለት የምን መልዕክት? አንተ ቀልድ አቁም። እኔ አሁን ደብሮ ትቀልዳለህ? ወይ ያመረኝ ነው። ቁም ነገር ለማረፍ ለምን ነው የት ነው የምትሄደው? ሳትነግረን ነው እንዴ የምትሄደው? ቤተሰብ ጋር እንዲያው ነው። ብዙም ነው መኪና እስኪመጣ ድረስ እየጠበኩኝ ነው እኮ። መጣን እንዳትሄድ። እንዲህ ምን ሆነህ ነው እንዲህ? አምስት ደቂቃ ጠብቀኝ፣ እሺ? እንደውልለህ መጣን። ለማንኛውም ምን ሆነህ እንደዚህ ያለው ግን

ሄድክ እንዴ? አረ ደረሻለሁ ብራዘር። እኔ እኮ አምስት ደቂቃ ብቻ አምስት ደቂቃ። እሺ፣ እሺ፣ እንዳትሄድ። እሺ እኮ አው የመጠርሳችሁ ነው፣ የምሬን ነው ምን ምን እንደሆነ እኔ እሱን ብቻ በአቅቁ፣ ችግር የለም ገባሻ? ጓደኛና ማለት እንጃ አላውቅም። የሆነ ከባድ ነገር ቢገጥመው ነው ግን ደግሞ ይህን ከሱ አልጠብቅም። ገባሻ? ስሜታዊ ሆኖ ነው የሚወስነው። ጆሲ፣ በስሜታዊ ስትሆን የምትወስነውን ነገር አታውቅም

እና እንደዚህ ብለህ ተናግረህ መሄድ አትችልም። ነው የሆነ ከሰው ውጭ ጋር የተገናኘ ችግር አይደለም፣ ከሰው ችግር ውስጥ ነው። አንተ ችግር ውስጥ እኮ ልትሆን ትችላለህ፣ ግን ደግሞ ለኛ ሳትናገር ነው ወይ የምትሄደው? ነው እኔ እየተሰማኝ እዛ ስለሆነ ነው እኮ። ቆይ አሁን በስነ ስርዓት ንገረን። ገብቷል አይደል? ምንድን ነው? ምን ሆነህ ነው? ቆይ ምን የጎደለ ነገር አለ? ምንድን ነው? ሁሉም ሰው እኮ ደልቶት ሞልቶት አይደለም የሚኖረው። ገባህ? ችግሩን ችግር ብሎ ቢከፋውም አዝኖ ነው የሚኖረው። አንተ አውቃለሁ ብዙ ነገሮችን ታግሳልፋል ምናምን፣ ስለዚህ ብዙ ነገር ያሳለፈ ሰው ደግሞ እንደዚህ በቀላሉ ይሸነፋል ብዬ አላስብም። ገባህ? ምንም ነገር የለም ምንም ነገር የለም ነው የምትለው የተወሰነ ጊዜ በቃ እንትን ማለት እዛ ላይ ጽፌ ሲጀመር እኛ አላየነውም የሚለውን ነገር እንዳየነው ነገር ጽፈ ሄድከው ሲጀመር ምን ነበር ብለኸኝ የነበረው ሶስት ሉክ ጽፈልኝ ነበር እንደዚህ

ጆ በጣም ይቅርታ ይጅ አለው። በዚህ አጋጣሚ አንድ ነገር ልነግርህ ብዙ ጊዜ ተናድጅ ይባሃለሁ። በጓደኝነት በቆየንባቸው አራት አመታት በጊዜው ስሜት ተገፋፍቼ ተከፍች ይባሃለሁ። ራሱ ዳድ ጥቅመኛ አድርጌ በስሜታዊነት ለሰዎች አውርቼ ሊሆን ይችላል። ያ በጣም ያሳፍረኛል። ኤን ዲ እንካ አንተ አንብብልን እና እንረዳ። ለምንድን ነው ካሜራ የሚጠፋው? ቤተሰቦቻችን ሁሉንም ነገር ማወቅ አለበት ማወቅ አለባቸው። አንተ ነህ ሲጀመር፣ አንተም ትለዋለህ ሲጀመር። ሶሻል ሚዲያ እስከመጣን ድረስ ሁሉንም ነገር ማወቅ አለባቸው። መሄድ ትችላለህ፣ እሺ፣ ችግር የለውም ግን ሁሉንም ነገር እነሱ ማወቅ አለባቸው መሄድም ካለብ ሁሉ ነገር ይላል። ጓደኝነት ማለት እንደዚህ ነው። በቃ ጆ በጣም ይቅርታ፣ ሄጃለሁ። በዚህ አጋጣሚ አንድ ነገር ልንገርክ። ብዙ ጊዜ ተናድጄብካለሁ። በጓደኝነት በቆየንባቸው አራት ዓመታት በጊዜያዊ ስሜት ተገፋፍቼ ተከፍቼብካለሁ። ራስ ወዳድ ጥቅመኛ አድርጌክ በስሜታዊነት ለሰዎች አውርቼ ሊሆን ይችላል። ያ በጣም ያሳፍረኛል ሳስበው። አሁን ሳቀክ ማንነትህ ሲገባኝ ውስጥክን ስረዳው እና ሳውቀው መልካም ጓደኛ ልክ እንደ ምሰሶ ነው። ከፍቶኛል ስትለው ከአንተ በላይ ይከፋል። ይሄ በጣም ዕድለኝነት ነው። ይበልጥ ደግሞ መከፋትክን ስትነግረው የሚረዳህ ካለ በምድር ላይ ከኔ በላይ እድለኛ የለም። እኔ በፍላጎቴ ከመረጥኩት ጓደኛ ይልቅ በአስቸጋሪ ጊዜ ላይ ሆኜ ጊዜ ራሱ ያመጣልኝ የክፉ ቀን ጓደኛ ይልቅ በህይወቴ አንተም በማወቄና የእኔ ጓደኛ በመሆንህ እጅግ በጣም ደስተኛ ነኝ። ግን ባንለያይ፣ አብረን ብንሆን፣ አብረን ብንቆይ፣ ያሰብናቸውን የህይወት ግቦች ብናሳካቸው፣ ደስተኛ ህይወት ብንኖር ደስ ይለኛል። ምክንያቱም ብዙ ተሰቃይተናል። ከአሁን በኋላ ያለው ህይወትክ፣ የአማረ እና የሰመረ ይሆንልክ። ሰላምን አደራ። በጣም ልበቀና አስተዋይ ልጅ ናት። ጠብቃት፣ ተንከባከባት፣ እንዳትጎዳት አደራ። መራቅ የፈለግኩት በራሴ አንዳንድ ምክንያቶች ነው። አብዛኛውን ሰው መስራት ከሚችለው በላይ ይለፋል፣ ይደክማል፣ ገንዘብ ያገኛል፣ ግን ደስተኛ ህይወት አይኖርም። እኔ እምለፋው ደስተኛ ለመሆን የአእምሮ እርካታ ለማግኘት ነው። ያንንም ማግኘት የሚቻለው ለሰዎች በመኖር ነው። የሰዎችን ደስታ እንደ ራሴ አድርጌ በመደሰት ነው። እኔም እንደሱ አይነት ህይወት እየኖርኩኝ የነበረ ግን ባላሰብኩት ሰዓት፣ ደስተን ተነጠኩኝ ከሰዎች ታንክዩ ሳይሆን ሳቁም ፈልገክ ያለምንም ጥቅም አብረከው የነበርከው ሰው ቀን ጠብቆ ቀን ሲበራለት ማመዝገኑ ቀርቶ ሲያማክ መስማት ያማል። ምናልባት እኔን የሚያጣኝ እብድ ቤቱን አቃጥሎ አሁን በራለኝ እንዳለው ሰው እንዳይሆንበት። ብዙ ጊዜ ዋጋ የከፈልክላቸው ሰዎች የሆነ ነገራቸው ሲስተካከል ጠብቀው ፈልገከው ነው ብዙ ጊዜ ዋጋ የከፈልክላቸው ሰዎች የሆነ ነገራቸው ሲስተካከል ጠብቀው ፈልገከው ነው። አስገድጄህ አይደለም ለራስህ ጥቅም ነው ይሉካል። ያማል፣ ከባድ ሕመም። ምናልባት አስቀድሜ ባውቀው ብዬ የተመኘሁት ነገር ለሰዎች አስፈላጊ ሆኜ የተገኘሁት ፍላጎቻቸው ፍላጎታቸው ተጠናቆ እስከሚገኝ ብቻ ነበረ። ምን የሚባል ነገር አለ መሰለክ፣ የአንተ ቀን ሲመጣ ቅርጫት ውሃ ይይዝልካል። ለዚህ ነው መሄድ መራቅ የፈለግኩት የእኔ ቀን እስኪመጣ ርቄ ለመኖር የመወሰንኩት። ቻው። ሕይወት እንደዚህ ናት፣ የፈተና ሀገር ናት። መሸነፍ የለብክም። መሸሽ መሸነፍ ነው ልትለኝ ትችላለክ። ግን እኔ እንዲህ አልነበርኩም። ሰዎችም በጣም እወዳቸው አምናቸው ነበረኮ ገፍተው ጥላቻን ዘሩብኝ እንጂ ክደውኝ፣ የማመን አቅሜን አሳቱኝ እንጂ እጫወት ስቅ ቀልድ ነበረ፣ እየሳቁ ገለው ዳግመኛ እንዳልስቅ አደረጉኝ። እንጂ ማን ነበር እንደኔ ለሰዎች ልቡን ጥሎ የከፈተ? ማን ነበር እንደኔ ለሰዎች ስሜት የተጠነቀቀ? ማን ነበር እንደኔ በጠሩበት የተገኘ? ብቻውን የቀረ የመጠውበት መንገድ እንጂ እንደዚህ ደንዳና ያደረገኝ እንዲህ አልነበርኩኝም፣ ህይወቴም እንዲህ አልነበረም። የራሴ ነገሮች ነበሩኝ እኮ የራሴ ክብር፣ ማንነት። ሁሉን ያጣሁት ለሰዎች ነው። ለሰዎች እንዲህ በመሆኔ አልቆጭም። ለአላህ ብዬ ነው ያደረግኩት። መስጠት ሙሉ የሚሆነው ከሰዎች ምንም ሳትጠብቅ ስትሰጥ ነው። አሁን ሰላም ነው መሆን የምፈልገው። እንደማትከለክለኝ እርግጠኛ ነኝ። ቅር እንደማይልህ ግን አይንክን እያየሁኝ መሰናበት ስለማልችል ይህንን አስቀምጥ ኩልክ ሁሉም ለታሪክ ይቀመጥ። በርታ ቻው ህልምክኑር እንዲግን። የምር ይህን ሁላ ነገር ደብቀኝ ነበር፣ ይ ነበር ማለት። እኔ አሁን ሳይህ ጓደኝነት እንደዚህ ከሆነ ይህን ነገር አንብበው ትርዳኛለህ ብዬ ስላሰብኩኝ ነው ማለት። የፈለገ ነገር ሊፈጠር ይችላል። የፈለገ ነገር ካቅም በላይ ሊሆን ይችላል። እንደ እስከ ዛሬ አብረን እንደተጋፈጥ ነው አሁንም አብረን ነው መጋፈጥ ያለብን። ገባህ እንጂ እንደዚህ ሄዳለሁ ምናምን ብለህ ይሄ ማለት ይሄ ከሆነ ከገንዘብ ጋር ምናምን አይገናኝም። ገባህ ማለት በቃ ምንም ነገር ይሆናል። አልኩህ እኮ ምንም ነገር ይሁን። በቃ የሰው ልጅ ደስተኛ የሚያደርገው ገንዘብ ብቻ አይደለም። ገባህ ከስራ ጋር ምናምን የሚገናኝ ምናምን ነገር እንዳይመስል። ምንም ነገር ይሆናል። ግን ደግሞ እንደዚህ መሆን አልነበረበትም። እሺ ተው፣ ችግር የለውም ሌላውን ተው። በአንተ ቦታ ጆሲ ቢሆንስ እንደዚህ ያደረገው እኔ፣ እንደዚህ ብለህ እኔን እሺ ብለህ ትልከኛለህ? እንደዚህ ነው የምታስበው። ሁሉም ነገር እንዳላችሁበት ሲቹዌሽን ይለያያል። እኔ ያለሁበት ሁኔታ አሁን እንደዛ ለመፍረድም ለማሰብም የሚፈቅድ አይነት ሁኔታ ላይ አደረገ። እሺ በቃ፣ ምንም አይነት ሁኔታ ላይ ልትሆን ትችላለህ። አሁን እኛ ግን ቅድም የደወልንልህ በቃ አም ሰሞኑን ደብሮ ቪዲዮ እየሰራ ስላልሆነ እንደውም ደግሞ ቤት ስላላስፈጠርንክ ከሰላም ጋር አስበን ነው። ስለዚህ አሁን ያለውን ነገር በተረጋጋ መንፈስ እንደዚህ ትውስናለህ። አሁን ቆይ ድንገት ባንደውል ነበር። ስለዚህ አሁን ተነስና ቤት እንሂድና ያለው ነገር በግልጽ መውራት አለብን። ገባህ? ችግር የለውም አውርተን ሁሉንም ነገር ተስማምተን በስትክል አውርተንበት መውሰን ያለብንን ወስነን መሄድ ካለብህም ትሄዳለህ በቃ ነገር ግን አልተረዳችሁኝም እኮ ሰው እንዳለ ህዝብ እኛን ነው እያየን ያለው እያየህ ነው በስትክል ማውራት አለብን ቁጭ ብለን እናውራ ሁሉንም ነገር ሳንረዳህ ቀርተን አደለም እንዴት ነው እኛን አትረዱን የምትለው